ሃይሚ ተሳካላት። ብሩኬ ልደቱን በደማቅ ሁኔታ አክብሯል። አረና ጭብጨባ እንዴ! አረ ጭብጫባ! አሁን እዚህ ላይ ፋሚሊ ይታያችሁ። ሃይሚ ትናንትና ምን ስትል ነበረ? ሃይሚ ትናንትና ምን ስትል ነበረ? ትናንትና አልመጣም እንዳይደብርህ እያለችው ነበር፣ እያለችው ነበረ ፋሚሊ ይሄው እንግዲህ በአይኑ እየፈለገ ነው፣ እየተንከራተተ አይኑ እየተንከራተተ ነው። ሃይሚን ፍለጋ ፋሚሊ፣ ሃይሚን ፍለጋ እየተንከራተተ። እርግጠኛ ነኝ የምነግራችሁ፣ ምክንያቱም ያለ ሃይሚ ልደት የለም፣ ብሩኬጋ የለም። እንዲህ ፋሚሊ ተመልከቱ። ገባኝ። ሃይሚስ አያችኋ? ፋሚሊ አያችኋ? አይደለም ትናንትና እንደዛ ስትለው ትናንትና አልመጣም አልመጣም ስትለው የነበረ ለዚህ መሆኑን፣ አሁን ብልጭ ልበታል። ብልጭ ልበታል ፋሚሊ። ምክንያቱም እንዴት ያለ ሀይሚ፣ ያለ ሀይሚ ያከብራል ልደቱን፣ ልደቱን ሊያከብር አይችልም። ያለ ሀይሚ፣ ያለ ሀይሚ እዚህ ጋር ደስተኛ ሊሆን የሚችል አይመስለኝም። ሁሉ የምሬን ነው ፋሚሊ። ምክንያቱም ሁለቶቹ አንድ ላይ፣ ሁለታቸው አንድ ላይ ነው የሚያስቡትም፣ ለየብቻ የማያስቡትም። እንዴት የማይሆን ነገር ነው፣ የማይሆን ነገር ነው ፋሚሊና፣ እኔ እንጃ፣ እኔ እንጃ። እሺ ምን ትሰራለች? አረ ፍ ምን ትሰራለች? ይታያችሁ እንግዲህ አይሚን ነው ምን ትሰራለች እያለች እያለው ያለው ፍሴ እዚህ ላይ ፋሚሊ ያለ እሷ ብቻ ነው የቀረች። ግን አሁን በዚህ ሰዓት ለሱ ትልቅ የሆነ ጉድለት ነው የሚሰማው፣ ትልቅ የሆነ ጉድለት በጣም ብዙ። ፋሚሊ ጓደኞች ምናምን አሉ እኮ፣ ነገር ግን እዚህ ጋር ፍቅረኛው ሀይሚ ሃይሚ እንዳይኑ የምሬን ነው የሚሳሳላፍ ልጅ ነች የቀረችው። እንዲህ እሺ፣ እንድጠይቀን አይደለም ሀብቴ፣ ይሄ ሁሉ የተሰበሰበው ለአንተ ነው። አሁን እኮ እንደሚረብሻቸው ያውቃሉ፣ እንደ ሀይሚን አምጣት ብለው እንደሚረብሻቸው ያውቃሉ። ለዛ ነው መጀመሪያም አሁን የሚሉትን ነገር ሁሉ አስበዋል። አስበው ነው የመጡት። እዚህ አባቴ አሁን ነው የታየው። ኧረ ላሽ ሰምታችሁታል ፋሚሊ ሰምታችሁታል በዚህ ሽምግልና ምና ምንለካላል ብሩኬ ትችላለ ሂድበት ሂድበት በሉት ሂድበት ይመችህናል በዚህ በዚህ በዚህ አመትማ በጣም ብዙ አዲስ ነገር የምንመለከት ፋሚሊ በዚህ አመት በጣም ብዙ አዲስ ነገሮች እምንመለከት ይመስለኛል አይመስላችሁም ፋሚሊ እኮ እንደዛ አይመስልም? የልደት አይመስልም። እየተንደረደሩ ነው አሁን። ለሽምግልና ነው መንደርደሪያ ነው። መንደርደሪያ ነው ብዬ ነው ማሰቡው ፋሚሊ። ትንሽ ልቆይና አታሰፍርሽ። ሽምግልና ተነስቶ ሽምግልና የሚያክል ነገር ተነስቶ እንዴት ሌላ ነገር ትስብ። እንዲ ሽምግልና ነው ወሳኙ። ሽምግልና ሀይሚ እንዳት ሰሚው ሀይሚ እንዳት ሰሚው ይላክ ላከበዩ በስመ አብ በስመ አብ ፋሚሊ ያለ ሀይሚ እንዴት አከብራለው? ሌላን ቀን መሆን ይችላል፣ ሌላን ቀን እኮ መሆን ይችላል። እዚህ ላይ ግን ጥያቄው ሃይሚ ምን ያክል ተጽዕኖ እንደምትፈጥር ነው የሚታየው እዚህ ላይ ጎልቶ የሚታየው ምን ያክል ተጽዕኖ ፈጣሪ እንደሆነች በብሩኬ ህይወት ውስጥ ነው የሚታየው። ፋሚሊ ሀይሚን የጎደለችው እዚህ ጋር ሀይሚን የጎደለችው ፋሚሊ፣ የምሬ ነው ሀይሚን የጎደለችው። ሶ ይህ ሁሉ ሰው እያለ ሀይሚን ስለጎደለች ብቻ እና ለምን በዚህን ሰዓት፣ እንዴት እሷ ሳትኖር እንዲህ እሷ ሳትኖር እንዴት ትቆርሳለሁ? እናንተስ ድፍረታችሁ ምንድን ነው? ምንድነው እያረጋችሁ ያላችሁ ትበላቸው? ሰላም ሰላም ውድነ የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁ? ልኝ ሁሉ ሰላም። እኔ ያለውላችሁ ማይቼ ቸኮሌት ፋሚሊ ውዶቼ፣ ጠፍቻለሁ። አይኖ ጠፍቻለሁ። እርግጠኛ ነኝ ጠፍታል እያላችሁ እየተጨነቃችሁ እንደነበረ ማለት ነው። በጣም ብዙ ሰው በጣም ብዙ ሰው ኢንቦክሴ ምናም ነገር ተጨናንቁ ነበረ። ጠፋ፣ ቤላ ለምንድን ነው ማትመጣው? ምናም በጣም ብዙ ሰው ሲልክ ልኝ ነበር ቴክስትና ፋሚሊዎች የምሬን ነው የምነግራችሁ። ፈጣሪ ብሎ ነው ዛሬ እኔና እናንተን እንደዚህ ያገናኘን፣ ያስ እኔ እናንተን ላገኛቸው ቻልኩት በፈጣሪ ምክንያት ነው። ሁለቱንም የዩቲዩብ ቻናሌን ታቆታላችሁ ብያስባለሁ። ይሄኛውንም ይሄኛውንም ደግሞ አዲሱን የዩቲዩብ ቻናሌን ታቆታላችሁ ብያስባለሁ። ባልጠበቁት ሁኔታ ሁለቱንም የዩቲዩብ ቻናሌን ሀክ ተደርጌ ነበረ። በቃ ሀክ ተደርጌ ነበረ ፋሚሊ፣ በጣም ከባድ ነበረ። በፈጣሪ ቸርነት ነው የምሬን ነው የምነግራችሁ ዩቲዩብ ቻናሌ መልሼ ላገኘው መልሼ እናንተ ጋር ልገናኝ የቻልኩት በፈጣሪ ቸርነት ነውና ፈጣሪ ይመስገን። የምሬ ነው። አሁን አሁን ላይ ሁሉም ነገር ሴፍ ነው ብዬ አስባለሁ። ሶ እንግዲህ ከዚህ በኋላ አልጠፋባችሁም። ለጠየቃችሁ ደግሞ አመሰግናለሁ። በጣም ክበሩልኝ። የእኔ መጥፋት አሳስቧችሁ ኮሜንት ላይ በጣም በብዙ በብዙ ሶሻል ሚዲያዎቼ ላይ ምናምን ነገር እየመጣችሁ ሀሳባችሁ፣ ስትጠይቁኝ ለምን ጠፋ ስትሉኝ የነበራችሁ ሰዎች በሙሉ ከበሩልኝ። የምሬ ነው ከበሩልኝ፣ አመሰግናለሁ። አሁን አካውንቴ ተመቶብኛል። ከቻላችሁ ሼር አድርጉ። ቲክታክ ላይ እየቆራረጣችሁ ብትፖስቱት ደስ ይለኛል። የምሬ ነው እኔ አስቸግሬያችሁ አላቅም። ላስቸግራችሁ፣ ዛሬ ግን የምሬ ነው ላስቸግራችሁ። ከቻላችሁ እንደዛ ብታደርጉኝ ደስ ይለኛል። ዛሬ ደስ የሚል ቪዲዮ ነው። ብሩኬ ዛሬ ልደቱ ነው። ፋሚ፣ ዛሬ የብሩኬ ልደት ነው። እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ሃይሚ ምናምን እንድትለን፣ ኬኩ ተዘጋጅቷል፣ መቁረሻው ተዘጋጅቷል። ቆይ ቆይ ቆይ፣ ያዙልኝ፣ ያዙልኝ። ሀይሚን ያለ ብሩኬ ብሩኬን ያለ ሀይሚ ማየት ይከብደናል። የእውነቴን ነው ማየት ይከብደናል። ጭራሽ ደግሞ እንደዚህ አይነት ፕሮግራም ላይ ማለት ነው። ፋሚሊ እስቡት፣ ትዝላችኋል? ከዚህ በፊት ብሩኬ ያከበረ ሰዓት ትዝላችኋል? ከዚህ በፊት ሀይሚ ለብቻዋ ያከበረችበትን ሰዓት ትዝላችኋል? እኛ ምን ያክል ደብሮ እንደነበረ ትዝላችኋል? እንዴት ብሩኬ ምናምን ስንል ይህን ያክል ነው፣ ፊልም እናደርገው ይህን ያክል አብራችሁ መሆናችሁ ለእኛ ምን ያክል ቫሊዩ እንዳለው፣ ለሁለታችሁም ደግሞ ምን ያክል ቫሊዩ እንዳለው ታውቃላችሁ። ጠንቀቃችሁና ብሩኬ ትለያለ የምሪን ነው ትለያለ፣ አንድ ሰው ሳይጎድል ከዚህ ምናም ነገር ሃይሚ ብቻ ስለቀረች ያለ ሃይሚ የሚሆን ነገር የለም። ያለ ሃይሚ እንዴት ይዘጋጃል ይህ ፕሮግራም? ማለት ራሱ የምሪን ነው በጣም ሊደነቅ በጣም ላይሚ ያለህን ነገር ነው ያሳየ። ላይሚ ምን ያክል ፍቅር እንዳለ ነው ያሳየ። ትለያለ ብሩኪ አባካችሁ ትለያለ የምትሉ ሰዎች ብሩክን ሃፒ በርዝደይ የምትሉ ሰዎች ደግሞ ላይክ ያደርጋችሁ ኮሜንት ላይ ሐሳብ አሰይታችሁ ስጧቸው።

እሊቆረስረጨጫሊቆረስነውጫሀይሚ ሳትኖር ኖር ሲቆርስ አስባችሁ ጣል ሃይሚ ሳት ካጠገቡ ሀይሚ ጋር ሳይሆን ሊቆርስ አሁን አልታየውም፣ እንጂ ሁለት ወንበር አለ ሁለት ወንበር አለ። ግን የሚታዩ አይመስለኝ። በዚህን ሰዓት አለመኖሯ እንጂ ወንበሯ የሚያስጨንቀ አይመስለኝ። ሁለት ወንበር የተዘጋጀው አንዱ ለአይሚ፣ አንዱ ለእሱ መሆን አለበት። ሌላ ሊሆን አይችልም ሚ ገባችሁ ሌላ ሊሆን አይችልማ። ምክንያቱም ወይ አንድ ነው የሚሆነው፣ ወይም ደግሞ ሁለት ከሆነ ያው ሀይሚ ግዴታ መኖር አለባት ማለት ነው። ይሄን ነገር ራሱ ዲቴል ስለማይ ነው። አሁን በዚህ ሰዓት ድንጋጤ ላይ ነው። እንዴት እሷ የለችም? እንዴት ያለሷ ላከብር? እንዴት ያለሷ ኬክ ሊቆርስ ነው? እሷ ሳትኖር ምናምን ነገር፣ ስንት ነገር ሲያስቡ የነበሩ ልጅ ስለነበሩ አያቸ ፋሚሊ አያቸ፣ አይደለ ብሩኬ ትለያል አታስጨንቁት። እስኪ ልሽ አንተውን ሌላ ጥያቄውን አቁምና በቃ ኬክ ተዘጋጅቷል። የሁሉ ነገር የሁሉ ጓደኞች የተሰበሰበው ለአንተ ነው። ፕሮግራሙን ሁሉ ሰው ሊካፈልበታል። ሙሽም አለ ፋሚሊ። አሁን ደግሞ በሙሽ ሊይዙት ነው። ሙሽ አለች ሙሽ ቁም አለች። ሰው መቁረስ ግዴታው ነው ማለት ነው። ፋሚሊ ገባችሁ አይደለ መቁረስ ግዴታው ነው። ምክንያቱም እናቱን ያለች እዚህ ጋር እናቱን ነው ፊት ለፊት እያያት ያለ ይህ ሁሉ ሰው ቁሙ እሱ እንደሚጠብቅ ለመቁረስ በጣም ከባድ ነው። በጣም ፈታኝ ነገር ነው። ፋሚሊ የምሬ ነው። በጣም ፈታኝ የሆነ ነገር ነው ለብሩኬ። በስመ አብ ብቻ ትመጣላለች። አይዞ ካልተቆረሰ አንቀመጥም። ካልተቆረሰ እንዲህ ኧረ ተው፣ ኧረ ተው። ለች አይሚ መጣለች ግን ደብሮታል ብሩክ። በስመ አብ፣ በስመ አብ እንደ ምን ሆኖን? አረላሽ እንዲህ ያለ አንቺ እንዴት ይቆርሳል አለኝ። ያለ አንቺ እንዴት ይቆረስልታል? እስኪ አሁን እኮ አጣብቅኝ ውስጥ ነው የደረሽለት። አጣብቅኝ ውስጥ ነው የደረሽለት። በስመ አብ ትለያላችሁ። የምሬ ነው ትለያላችሁ። ምን ያህል እንደምትዋደዱ እያየ ነው እዚህ ላይ። ምን ያህል እንደምትተሳሰቡ እያየ ነው እዚህ ላይ። ትለያላችሁ። ብሩክና ሀይሚ ትለያላችሁ። ምትል ሰዎች እባካችሁ እባካችሁ አሁን አሁን የታየው፣ እረ ላሽ ሰምታችሁታል? ፋሚሊ ሰምታችሁታል? በዚህ ሽምግልና ምናምን እንለካለን ብሩኪ ትችላለ ሄድበት ሄድበት በሉት ሄድበት፣ ይመቸናል። በዚ በዚህ በዚ አመትማ በጣም ብዙ አዲስ ነገር የምንመለከት መረከት በዚህ ፋሚሊ አመት በጣም ብዙ አዲስ ነገሮች የምንመለከት ይመስለኛል። አይመስላችሁም? ፋሚሊ ይመስለው እኮ እንደዛ ነው እኮ አይመስልም የለዳት ነው። አሁን ለሽምግልን ነው መንደርደሪያ ነው መንደርደሪያ ነው ብዬ ነው የማስበው። ፋሚሊ ትንሽ አታሰፍሪኝ። ሽምግልና ተነስቶ ሽምግልና የሚያክል ነገር ተነስቶ እንዴት ሌላ ነገር ትስብ? ሽምግልና ሽምግልናን ወሳኝ ሽምግል ሀይሚ እንዳትሰሚው ሀይሚ እንዳትሰሚው ይላክ ላከበዩ ግራ ለኝ ና እግዚአብሔር ያክብርልኝ። በእውነት ያው ቀጣዩን አመት፣ እንግዲህ እናቴንም ማሳርፌ ትልቅ ቦታ ድርሻት፣ ሁላችንም ተያይዘን ትልቅ ቦታ ደርሰን የምንመጣበት አመት ይንለን እና እናሳለን። የዛሬ አመት ከዚህ የተሻለ ጥሩ ቦታ ደርሰን እንደምንመጣም እምነት አለኝ። አመሰግናለሁ ብቻ ሁላችሁ ነው። በጣም ትለያላችሁ። እኛም የእናንተን ከፍታ እኛም የናንተን ደስታ እኛም የናንተን በቃ የሆነ ደስተኛ የሆናችሁ መመልከት ነው የሚያስደስተን። የምሬን ነው ፋሚሊ፣ በተደጋጋሚ ነው የምናገረው። በቃ ክፉ አይንካችሁ፣ ክፉ አይንካችሁ፣ ክፉ በቃ እንዳይደርስባችሁ። የምሬ ነው እንዳይደርስባችሁ። ብሩክም ሀይሚም ትለያላችሁ። ነገ ከነገ ወዲያ ደግሞ ለየት ያለ ነገር፣ ትልቅ ነገር እንጠብቃለን። ከናንተ ከናንተ በጣም ብዙ ነገር ተምረናል ተምረናል። እንጠብቃለን ብዙ የምሪን ነው። እስቡበት። ብዙ ነገር እንጠብቃለን። ሶ እንግዲህ ዛር ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ድረስ መልካም እንዱ መኝላችኋለሁ። እስካሁን ከቆያችሁ ደግሞ እናንተ ጸደይ ሰዎች ናቸው። ሰብስክራይብ በማድረግ እኔን አበርታቱኝ። ዛር ቪዲዮ ይመስል ነበር። ባይ